ሰላም እግዚአብሔር ከሁላችን ይሆን። በያላችሁ በሰላማችሁ ይ የኢትዮጵ ተከታታዮቻችን እንግዲህ ተከታይ ይኖረን አይኖረን አናቅም፣ ላኪን ግን እንላለን፣ በያላችሁ በሰላማችሁ ት ይበል። አሰላም አለይኩም ራማቱላይ በረካቱ። ጀማ እንደት ናቸው? ደህና ናቸው ወይ? እኛ ደህና ነን፣ አልሐምዱሊላህ። እሺ ዛሬ እንግዲህ አንድ ነገር ላውራችሁ ማለት ነው ማይክሮፎን የመዳም ከመ ማይክሮፎን አለ የመጀመሪያ ጊዜ ልብስ መተኮሻ ማይክሮፎን ማይክሮፎን እንደልታ ማግኒ ያለ ማይክሮፎን ነው። ካላስ ለኛ ማይክሮፎን ነው አልሚያ ማለት ነው። ዛሬ ዲጋላ ሄድኩና ማለት ነው። ከዛ ሴዴሪያ ሄጄ ገዝቼ ምናምን ገዝቼ ስመጣ ሾርጣ ብቻ ውጭ ሾርጣ ተቀምጧል ማለት ነው። ሾርጣ ሾርጣዎች አሉ ውጭ ከዛ እንዴት ለውጣ በጣም ፈራሁ፣ ምናምንና ከዛ ፋጥማ ላይ ደወልኩላትና ከዛ ፋጥማ መጣይ ነው ወሰደችኝ። በቃ አብሽር፣ ምን ችግር ብላ መጣይ ነው ወሰደችኝ ሌላ ሸቃላ ለማንኛውም በጣም ጥሩ ሰው ናት። በቃ ሳፈራ በጣም ፈርቼ ነበረ። እሷ መጠይ እንደወሰደችኝ እንዴት ነው ግን ያኔ አልፈራሽም? መጥተሽ ሲወስድኝ እኔ ቤት እንዴት አስቻለች ነበር። ደስ ብሎኝ ነበረ። ከዛ ከዛ ሴቷ ነው ስላለቀሰች ሄደሽ አንቺ ሄጂ እኔ ከመሄድ አንቺ ብትሄጅ ይሻላ ብላ ከዛ እኔ ሄጂ አመጣዋት እኔ ደግሞ ብትሄጅ ደስ ብሎኝ ነበረ። ከዛ ተመልሰ መጠች። ስለዚህ እና መታለች እንግዲህ ምንም ማድረግ አይችሉም፣ አልወሰዷትም። በተቀጣይ ደግሞ የምሄድ ሱቁም ቢጋላ ምንም የምትሄድ አይመስለኝም። ከሄደች ከወሰዷት ችግር የለም፣ እኔ ያሳውቃቸዋለሁ።